በመድኃኒታችን በጌታችን በኢየሱስ ክርስቶስም ሰላም ለእናንተ ይሁን እላለሁ። እግዚአብሔር ቢፈቅድ ዛሬ ከኔ ጋር ብሉ ኪዳን ላይ ካሉ መጽሐፍት መካከል አንዱ የሆነው ደግሞም ከነቢያት መጽሐፍት አንዱ የሆነው ትንሹ መጽሐፍት በመባል የሚታወቀው ትንቢት አብድዩን የምንመለከት ይሆናል። እግዚአብሔር እንዲያስተምረን እንጸልያለን። እግዚአብሔር አምላካችን ሆይ ስለ ብዙ ምሕረትህ፣ ስለ ብዙ ቸርነትህ፣ ስለ መልካምነትህ እናመሰግንሃለን። በእድሜያችን ስለ ተጨመረ ስለ ዛሬ ቀን ተመስገን። አንተ በጨመርክልን ቀን ደግሞ የነገራችን ሁሉ ስኬት የሆነው ያንተን ድምፅ መስማት እንፈልጋለንና ዛሬ ከያው ቃልህ እንድታስተምረን፣ የቃልህን እውነት እንድትገልጥልን፣ ለልባችን እንድትናገረን እንድት መክረን እንድት ገስጸን እንድት መልሰን በልጅህ በኢየሱስ ክርስቶስም እለምንሃለሁ የሚኖረን ጊዜ ሁሉ ለአንተ አሳልፌ እሰጣለሁ በጌታ በኢየሱስ ክርስቶስ ሕያው ስም አሜን አስቀድሜ እንዳልኩትም ትንቢት አብድዩ ብሉይ ኪዳን ላይ ካሉ መጽሐፍ መካከል ከትንቢት መጽሐፍት አንዱ ቢሆንም ትንሹ መጽሐፍ በመባል ይታወቃል አንድ ምዕራፍ ነው ያለው 21 ቁጥሮች ብቻ ነው ያሉት። ይህንን መጽሐፍ ለመመልከት እንዲመቸን አንድ ርዕስ ሰጥቸዋለሁ። በወገኖቻችን ላይ ግፍ መፈጸም የሌለብን ለምንድን ነው በሚል ሀሳብ ይህ መጽሐፍ የሚሰጠን መልስ አብረን የምንመለከተው ይሆናል። ሀያ አንድ ቁጥሮች አሉ። ሀያ አንዱን ቁጥሮች አነባቸዋለሁ። እንደዚህ ይላል የአብድዩ ራእይ። ጌታ እግዚአብሔር ስለ ኤዶሚያስ እንዲህ ይላል፤ ከእግዚአብሔር ዘንድ ወሬ ሰምተናል፣ መልእክተኛ ወደ አሕዛብ ተልኳል። ተነሱ፣ በላያም በሰልፍ እንነሳ ብሏል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ፣ አንተ እጅግ ተንቀሃል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረክ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትቢት አታለሃል። እንደ ንስር መጥቀህ ብትወጣ ቤትህ በከዋክብት መካከል ቢሆን ከዚያ አወርደሃለሁ ይላል እግዚአብሔር። ሌቦች ቢመጡብህ ወይም ወንበዴ በሌሊት ቢመጡ የሚበቃቸውን የሚሰርቁ አይደለምን? ወይንንም የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩምን? አንተ ግን ምንኛ ጠፋ! ኤሳው ምንኛ ተመረመረ! የተሸሸገበት ነገር ምንኛ ተፈለገ! የተማማልሃቸው ሰዎች ሁሉ ወደ ዳርቻ ሰደዱ፣ የታመንሃቸውም ሰዎች አታለሉህ፣ አሸነፉህም። በበታችህ አሸክላ ዘረጉብ፣ እነሱም ማስተዋል የላቸውም። በዚያ ቀን ከኤዶምያስ ጥበበኞች ከኤሳውም ተራራ ማስተዋልን አላጠፋምን ይላል እግዚአብሔር ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላንህ ይደነግጣሉ። በወንድም በያዕቆብ ላይ ስለ ተደረገ ግፍ እፍረት ይከድንሃል፣ ለዘላለም ትጠፋለህ። በፊቱ አንጻር በቆምህ ቀን፣ አዛብ ጭፍራውን በማረኩበት፣ እንግዶችም በበሩ በገቡበት፣ በኢየሩሳሌም ዕጣ በተጣጣሉበት ቀን አንተ ደግሞ ከነርሱ እንደ አንዱ ነበር። ነገር ግን በመከራው ቀን ወንድምህ ትመለከት ዘንድ በጥፋታቸውንም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ በጭንቀትም ቀን በትቢት ትናገር ዘንድ አይገባህም ነበር። በጥፋታቸው ቀን በሕዝቤ በር ትገባ ዘንድ በጥፋታቸው ቀን መከራቸውን ትመለከት ዘንድ በጥፋታቸው ቀን በሀብታቸው ላይ እጅህ ትዘረጋ ዘንድ አይገባህም ነበር። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ በጭንቀትም ቀን ከእርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባህም ነበር። የእግዚአብሔር ቀን በአዛብ ሁሉ ላይ ቀርቧልና፣ አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህ በራስህ ላይ ይመለሳል። በቅዱስ ተራራዬ ላይ እንደጠጣችሁ እንዲሁ አዛብ ሁሉ ዘወትር ይጠጣሉ፣ አዎ ይጠጣሉ፣ ይጨልጡማል እንዳልሆኑ ይሆናሉ ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ፣ እነርሱም ቅዱስ ይሆናል። እርሱም ቅዱስ ይሆናል። የያዕቆብ ቤት የያዕቆብ ቤት ሰዎች ርስታቸውን ይወርሳሉ። እግዚአብሔርም ተናግሯልና የያዕቆብ ቤት እሳት፣ የዮሴፍ ቤት ነበልባል፣ የኤሳው ቤት ገለባ ይሆናሉ። እነርሱንም ያቃጥሏቸዋል ይበሏቸውማል። ከኤሳው ቤት ቅሬታ የ ከኤሳው ቤት ቅሬታ የለውም የደቡብን ሰዎች የኤሳው ተራራ የቆላውንም ሰዎች ፍልስጤማውያንን ይወርሳሉ። የኤፍሬምንም አገር፣ የሰማርያን አገር ይወርሳሉ። ብንያም ገላአድን ይወርሳል። ይህም የእስራኤል ልጆች የጭፍራቸው ምርኮ የከናንን ስፍራ ሁሉ እስከ ሰራብታ ድረስ ይወርሳል። በሰፋራድም የሚኖሩ የኢየሩሳሌም ምርኮኞች የደቡብን ከተሞች ይወርሳሉ። በኤሳው ተራራ ላይ ይፈርዱ ዘንድ አዳኞች አዳኞች ወደ ጽዮን ተራራ ላይ ይወጣሉ፣ መንግስቱም ለእግዚአብሔር ይሆናል። እነዚህ ሃያ አንድ ቁጥሮች በአራት ልንከፍላቸው እንችላለን። ቁጥር አንድ መግቢያና ርዕስ ይሰጠናል። ከቁጥር ሁለት እስከ ዘጠኝ ያለው ደግሞ የኤዶም መዋረድ ይነግረናል። ከቁጥር 10 እስከ 14 ያለው እግዚአብሔር በኤዶም ላይ ያቀረበው ክስ ምን እንደሆነ ይነግረናል። በመጨረሻም የእግዚአብሔር ቀን ምን እንደሚመስል እግዚአብሔር እንደገና መንግስቱን እንደሚመሰርት ይነግረናል። የዚህ ክፍል ዋና ሐሳብ በእስራኤል መጥፋት ወይም በእስራኤል መቀጣት ምክንያት የተደሰተችውና በነበራት ጸጥታና ሰላም የታበየችው ኤዶም በተራዋ እንደምትቀጣና እስራኤል ግን ከተቀጣች በኋላ እንደገና ታድሳ የእግዚአብሔር መንግስት እንደምትሆን ያስገነዝበናል። የዚህ መጽሐፍ ጸሐፊ በልምድ እንደሚባለው አብድዩ ነው ተብሎ ይታሰባል። አብድዩ ማለት የእግዚአብሔር ባሪያ ወይም አገልጋይ ማለት ነው። ኤዶም ደግሞ የያይቆብ ወንድም የኤሳው ሌላኛው ስሙ ነው። ኤሳው ማለት ፀጉራም ማለት ሲሆን ኤዶም ማለት ደግሞ ቀይ ማለት ነው። ኤዶማውያን የተባሉት ኤዶም ወይም ኤሳው የተባለው የእርሱ ዝርያ ናቸው። ይህ ስለመሆኑ መጽሐፍ ቅዱስ በዘፍጥረት ምዕራፍ 36 በደንብ ይነግረናል። ዘፍጥረት ምዕራፍ 36 ቁጥር 1 ከቁጥር 8 እስከ 9 እና ቁጥር 43ን መመልከት እንችላለን። እነዚህ ክፍሎች ኤዶማውያን የኤሳው ዝርያዎች እንደሆኑ ይነግረናል። እንግዲህ ኤሳው ማን ነው ያልን እንደሆነ ሁላችንም እንደምናውቀው ኤሳው የያይቆብ ወንድም ነው። የያይቆብ ታላቅ ወንድሙ ነው። እነዚህ ሁለት ወንድማማቾች መገፋፋት የጀመሩት በእናታቸው ማኅፀን እንደሆነ እናውቃለን። ካደጉም በኋላ ያዕቆብ ኤሳውን በረከቱን እንደወሰደበት ብኩርናውን እንደወሰደበት ባወቀ ጊዜ በልቡ ቂም ይዞበት ነበር። ያ ጥላቻ ከተወሰነ ጊዜ በኋላ የረገበ ይመስል ነበር ነገር ግን እግዚአብሔር በአብድዩ በኩል ሲናገረን እንደምንመለከተው ኤሳው ቂም እንዳለቀቀው በሱ ዘመን ብቻ አይደለም ከትውልድ ወደ ትውልድ ተሻግሮ የሱ ዝርያ በያይቆብ ዝርያ ላይ ጠላት ሆኖ እንደኖረ መመልከት እንችላለን ይሄ ድርጊት የተደረገው መቼ ነው ለሚለው የተለያዩ ሀሳቦች ይቀርባሉ በተለይ ሁለት ሀሳቦች በብዙዎች ዘንድ የሚቀርብ ነው። ይሄ ታሪክ የተፈጸመው መቼ ነው? ኤዶም በያይቆብ ዘር ላይ በእስራኤል ላይ እንደዚህ አይነት ክፋት ያደረገው መቼ ነው ለሚለው አንዳንዶች ይህ ታሪክ የተፈጸመው ኢዮራም የተባለ ንጉሥ በነገሰበት ዘመን ነው። ኤልሳ ነቢ ሆኖ ያገለገልበት በነበረው ዘመን ነው። ስለዚህ ነቢዩ አብድዩ ያገለገለው ኤልሳ በነበረበት ዘመን ነው ይላሉ። እንግዲህ በዚህ ዘመን ቢሆን አብድዩ ከየት ነው የመጣው? አባቱ ማን ነው? ዘሩ ምን ይመስላል ብለን ብንጠይቅ መጽሐፍ ቅዱስ ምንም አይነት ፍንጭ አይሰጠንም። ሁለተኛው ይህ ታሪክ የተፈጸመው መቼ ነው ለሚለው የሚያስቀምጡት ይህ ታሪክ የተፈጸመው እስራኤላውያን በባቢሎናውያን በተማረኩ ጊዜ ነው። በተለይ ዝርዝር ሀሳቡ ስናይ ኤርሚያስ ምዕራፍ 49 ከቁጥር 7 እስከ 22 እና ትንቢተ ሕዝቅኤል ምዕራፍ 35 ስንመለከት ይህ ታሪክ የተፈጸመው እስራኤላውያን በባቢሎናውያን በተማረኩ ጊዜ ሊሆን ይችላል የሚል ሀሳብ የተሻለ ትኩረት ያገኘ ሀሳብ ነው። እንግዲህ ኤዶም ቅድም እንዳልኩት የያዕቆብ ወንድም ቢሆንም ግን በወንድምነት ሳይሆን በጠላትነት የሚታይ ለእስራኤላውያን ጠላት የነበረ ነው። ለእስራኤላውያን ጠላታቸው እንደነበረ መጽሐፍ ቅዱስ ትንቢተ ዩኤል ምዕራፍ 3 ቁጥር 19ን፣ አሞጽ ምዕራፍ 1 ከቁጥር 11 እስከ 12፣ መዝሙር 137 ቁጥር 7ን ብንመለከት ኤዶም የእስራኤል ጠላት መሆኑን መመልከት እንችላለን። እስራኤላውያን ከግብፅ ወጥተው ወደ ከነአን ምድር ይጓዙ በነበረበት ጊዜ የያዕቆብ ወንድም የነበረው የኤሳ ዝርያ ሊያግዛቸው ሲገባ መንገድ ሊከፍትላቸው ሲገባ እንዳያልፉ ሲከለክላቸው ጠላት ሲሆንባቸው እንመለከታለን። ይህንን ሐሳብ በዘህልቁ ምዕራፍ 20 ከቁጥር 14 እስከ 21 መመልከት እንችላለን። እስራኤላውያን ግን እግዚአብሔር እንዳዘዛቸው ለመበቀል አልተነሱም። እግዚአብሔር በሙሴ በኩል ተናግሯቸው ምንም ነገር እንዳያደርጉ ወንድሞቻቸው ስለሆኑ፣ ወገኖቻቸው ስለሆኑ የበቀል እርምጃ እንዳይወስዱ ነገር ግን በምድራቸው በሰላም እንዲያልፉ የሚጠቀሙት ነገር ቢኖር እንኳን ከራሳቸው ወጪ አድርገው እንጂ የእነርሱን ሀብት አንዳች ነገር እንዳይነኩ እግዚአብሔር አስጠንቅቋቸው በሰላም በእነርሱ ምድር እንዲያልፉ በነገራቸው መሰረት ሲያልፉ እንመለከታለን። ኤዶም ግን በማንነቱ እስራኤላውያንን በመዋጋት በጭካኔ ግድያው፣ በመዝረፍ የሚታወቅ የእስራኤል ጠላት ነበር። በአብድዩ ከቁጥር ሁለት እስከ 14 መሠረት የኤዶም ኃጢአት ምን ነበር? ወይም ኤዶማውያን ኃጢአታቸው ምን ነበር? እግዚአብሔር ያስቆጣው ነቢይ ልኮ እስኪናገር ድረስ እግዚአብሔር በብርቱ እንዲቆጣ ያደረገው ጥፋታቸው ምን ነበር? ኃጢአታቸው ምን ነበር ብንል ሁለት ነገሮችን መመልከት እንችላለን። አንደኛው? በሰላም በመኖሩና ያሉበት አካባቢ ተራራማ ስለነበረ ከጠላቶቻቸው ለመሰወርም ጠላቶቻቸው ለማጥቃትም የሚመች አይነት ቦታ ስለነበረ ባላቸው የቦታ አቀማመጥና በወቅቱ በነበራቸው ሰላም ምክንያት በጣም ታብየው ነበር። የመጀመሪያው ኃጢአታቸው ትቢት እንደነበረ ከቁጥር ሁለት እስከ አራት መመልከት እንችላለን። ታዲያ እግዚአብሔር ትቢትን እንደማይወድ በመጽሐፍ ቅዱሳችን በተደጋጋሚ ተነግሯል። በምሳሌ መጽሐፍ ምዕራፍ 11 ቁጥር 2 እንዲሁም ምዕራፍ 16 ቁጥር 18 ላይ ትዕቢት ውድቀትን የሚያመጣ መጥፎ ነገር እንደሆነ፣ እግዚአብሔር የሚጠላው ነገር እንደሆነ መመልከት እንችላለን። አዲስ ኪዳን ላይ ያዕቆብ ምዕራፍ 4 ቁጥር 6 እና አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ስንመለከት እግዚአብሔር ትዕቢተኞችን የሚቃወም ትዕቢትን የሚጠላ አምላክ እንደሆነ እንመለከታለን። ስለዚህ እግዚአብሔር እነርሱ ዘንድ ያየው የጠላው እንዲቀጣቸው ያነሳሳው ነገር አንዱ ትዕቢታቸው ነበር። ሁለተኛው ከቁጥር 10 እስከ 14 የምንመለከተው ትንቢት አብድዩ ቁጥር 10 እስከ 14 የምንመለከተው በቀለኛ መሆኑ ነበር። ኤዶማውያን በወንድሞቻቸው ላይ በቀልን የሚፈጽሙ በቀለኞች ነበሩ፣ ግፍ የሚያደርጉ አስጨካኞች ነበሩ። እግዚአብሔር በእነዚህ በሁለት ምክንያት በኤዶማውያን ላይ ቅጣት ሊያመጣ መወሰኑን እንመለከታለን። ኤዶማውያን በእስራኤል ላይ ያደረጓቸው ነገሮች ወይም ግፍ ወይም ለበቀል ሲነሳሱ ያደረጓቸው ነገሮች ምን ነበሩ? እነርሱን እንመልከት። ቁጥር 11 ላይ እንደዚህ ይላል። ከቁጥር 10 ጀምሬ ላንብበው። በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለም ትጠፋለህ፣ ካለ በኋላ በፊቱ አንጻር በቆምህ ጊዜ አዛብ ጭፍራውን በማረኩበት ጊዜ እንግዶችም በበሩ በገቡበት በኢየሩሳሌም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንደ አንዱ ነበር፣ ይላል። የመጀመሪያው ቁጥር 11፣ የሚናገረን ባዕዳን እስራኤልን ሲዘርፉና በእስራኤል ላይ ዕጣ ሲጣጣሉ ገለልተኛ ሆኖ ነበር ወንድሙ በሌሎች ሲጎዳ በሌሎች ሲጠቃ የወንድሙን ሀብት ሲዘርፉ በወንድሙ ላይ እጣ ሲጣጣሉ ኤዶማውያን ወይም የኢሳው ዝርያ ግን ምን አገባኝ እሰይ በማለት ዳር ይዘው ነበር። አይመለከተኝም፣ የራሱ ጉዳይ በማለት ከማገዝ ይልቅ ከወንድማቸው ጎን ከመቆም ይልቅ ዳር ይዘው ገለልተኛ ሆነው እንመለከታቸዋለን። ሁለተኛው ያደረጉት ነገር ምንድን ነው? እስራኤል ክፉ ሲገጥመውና በጥፋቱ ወይም በጭንቁ ቀን ከማዘን ይልቅ ሲደሰቱ፣ እንደውም አዲሱ መደበኛ ትርጉም ሐሴት ሲያደርጉ ነው የሚለው። ከደስታ ያለፈ ከውስጥ የሆነ ደስታ፣ ስኬት ተገኝቶ አይደለም ወንድሙ ሲጠፋ ወንድሙ ውድቀት ሲገጥመው ክፉ ነገር በገጠመው ቀን በተጨነቀ ቀን ሊያዝንለት ሲገባ ምን ነው ወንድሜ ማለት ሲገባ ጠጋ ማለት ሲገባው መርዳት ሲገባው ጭራሽ ሆኖ በሱ ሀዘን በሱ ውድቀት ሲደሰት እንመለከታለን። ሶስተኛው ምን ይላል? ቁጥር 12 ላይ በጭንቀታቸው ቀን በትዕቢት ተናገር፣ በወደቁ ቀን፣ ግራ በተጋቡ ቀን አንተ በእነርሱ ላይ በትዕቢት ተናገርክ። ዛት ግባቸው ራስህን የበላይ አደረክባቸው። በልጦ ሳይሆን ዛሬ የውድቀታቸው ቀን ስለነበረ በደካማ ጎናቸው ስላገኛቸው በትዕቢት በእነርሱ ላይ ተናገረ። አራተኛው በጥፋታቸው ቀን ሀብታቸውን ዘረፈ ይላል ቁጥር 13 መመልከት እንችላለን። በጥፋታቸው ቀን በህዝቤ በር ትገባ ዘንድ በጥፋታቸው ቀን መከራቸውን ትመለከት ዘንድ በጥፋታቸው ቀን በሀብታቸው ላይ እጅህን ትዘረጋ ዘንድ አይገባህም ነበር። እግዚአብሔር በቀጣቸው ቀን፣ እግዚአብሔር አቅመቢስ ባደረጋቸው ቀን፣ እግዚአብሔር ኃይላቸውን ትምክታቸው በወሰደባቸው ቀን በሀገራችን እንደሚባል የወደቀ እንጨት ምሳር ይበዛበታል እንደሚባል አይነት ማለት ነው። እግዚአብሔር ባደቀቃቸው ቀን አጥፍተው፣ እግዚአብሔር በቀጣቸው ቀን፣ እሱ ግን እችን አጋጣሚ ተጠቅሞ ሀብታቸው ሲዘርፍ ለሀብታቸው መቆም ሲገባው፣ ማዘን ሲገባው፣ ለማትረፍ አቅሙ የሚችለውን ሁሉ ማድረግ ሲገባው፣ ግን ከጠላቶች ጋር ተባብሮ የእነርሱን ሀብት ሲዘርፍ እንመለከታለን። የመጨረሻው ቁጥር 14 ላይ ምን ይላል? የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ በጭንቀትም ቀን ከእርሱ የቀሩትንም አሳልፈ ትሰጥ ዘንድ አይገባህም ነበር። የእስራኤል ስደተኞችን በመግደል የተረፉትንም ለጠላቶቻቸው አሳልፎ በመስጠት ሲተባበር እንመለከታለን። ስለዚህ ኤዶማውያን የኤሳው ዝርያዎች በወንድሞቻቸው ላይ እነዚህን ግፎች፣ እነዚህን ክፉ ድርጊቶች ሲፈጽሙ እንመለከታለን። ታዲያ ከዚህ መጽሐፍ የምንማረው ቅድም የምንነጋገርበት ርዕሰ ጉዳይ እንዳስተዋወኳችሁ በወገኖቻችን ላይ ግፍ መፈጸም የሌለብን፣ በወንድም በእህታችን ላይ በቀለኛ መሆን የሌለብን፣ የበቀልን ድርጊት መፈጸም የሌለብን ለምንድን ነው ለሚለው አብድዩ ሁለት ምላሾችን ይሰጠናል። የመጀመሪያው በወገኖቻችን ላይ ግፍ መፈጸም የሌለብን እግዚአብሔር እንደ ስራችን መጠን የሚከፍል አምላክ ስለሆነ ነው። እግዚአብሔር በቀለኛን የሚበቀል ጨካኝ አምላክ ስለሆነ በቀል የሰው አይደለም። የእግዚአብሔር ቃል እንደሚነግረን በቀል የእግዚአብሔር ነው። ሰው እንዲበቀል አልተጠራም። ሰው ይልቁንስ የተጠራው ጠላቱን እንዲወድ ነው። የእግዚአብሔር ሕዝብ በፍቅር እንዲታወቅ ነው፣ በምሕረት እንዲታወቅ ነው፣ በይቅርታ እንዲታወቅ ነው የተጠራው። ሰው ቢያጠፋ ሰው ክፉ ቢያደርግ፣ ለክፋቱ እንደ ስራው የሚሰጠው የታመነ አምላክ ጻድቅ አምላክ አለ። ብድራትን ለጌታ መተው ነው። በቀልን ለጌታ መተው እንጂ እኛ ተበቃዮች እንድንሆን አልተጠራንም። ኤዶም ግን ተበቃይ ሆኖ እናየዋለን። ቀን ጠብቆ ትላንትና ከአንድ ወንድሙ ጋር የጀመረው ጠብ ትላንትና በሁለቱ መካከል የነበረው ያኔ የበቀለው በቀል ወደ ትውልዳቸው ሄዶ ዛሬ ለበቀል ሲነሳሳ በወንድሙ ላይ በዘሩ ላይ ክፉ ሲያደርግ እንመለከታለን። ታዲያ ይሄ ክፉ ያደረገ ሄዶ እሱ ቢበቀልም ለጊዜው ቀኙ የእርሱ የሆነ ቢመስልም እንኳን እግዚአብሔር ግን እርሱን እንደሚበቀለው ይናገራል። በኤዶም ላይ የተወሰነበት የእግዚአብሔር ፍርድ ምን ነበር የተወሰኑ ቁጥሮች እናንብብ ቁጥር አምስት ና ስድስት ሌቦች ቢመጡብህ ወይም ወንበዴዎች በሌሊት ቢመጡ የሚበቃቸውን የሚሰርቁ አይደለምን ወይንን የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩምን በቃቸውን የሚሰርቁ አይደለምን ወይንን የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩምን? አንተ ግን ምንኛ ጠፋህ! ኤሳው ምንኛ ተመረመረ፣ የተሸሸገበት ነገር ምንኛ ተፈለገ ይላል። እነዚህ ቁጥሮች ምንድን ነው የሚነግሩን? እግዚአብሔር ኤዶምን በብርቱ እንደሚበቀል። ሌባ ቢመጣ የቻለውን ያህል የተወሰነ ነገር ይዞ ይሄዳል፣ የሚተርፍ ነገር አለ አንድ ሰው ወይን በሚቆርጥበት ጊዜ ወይም ሌሎችም አዝመራ በሚሰበስብበት ጊዜ ከሚሰበስቡ ሰዎች የሚተርፍ የሚወድቅ ይኖራል። ሁሉንም ይዘው መሄድ አይችሉም። እግዚአብሔር ግን ምን ይላል? ምንም አይነት ቅሬታ አይኖረ፣ አጠፋሃለሁ አንተ ወንድምህን እንደዘረፍክ ወንድምህን እንደወጋ በወንድምህ ላይ የበቀል እርምጃ እንደወሰድክ አንተም በተራ ትዘረፋለ። ስትዘረፍ ግን ምንም አይነት የሚቀር ነገር የለም። አንተ እንዳደረግከው አይደለም፣ የላቀ የበቀል እርምጃ እኔ ባንተ ላይ አደርጋለሁ። ሌላው ከቁጥር ሁለት እስከ አራት እንደሚናገረን እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ አንተ እጅግ ተንቀሃል። በተሰነጠቀ አለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግ በልብህ ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትቢት አታለኋል። ከቁጥር ሁለት እስከ አራት ያለው እግዚአብሔር ከከፍታው አውርዶ እንደሚፈጠፍጠውና እንደሚያዋርደው ይናገራል። እግዚአብሔር እንደ ስራው ይከፍለዋል ስንል ይህንን ነው። በወንድሙ ላይ በጭካኔ ወጥቶ ወንድሙን እንደዘረፈ እንደወጋ፣ እግዚአብሔር ደግሞ በላቀ ሁኔታ እንደሚበቀለው ለጊዜው ተሳክቶልኛል፣ እኔ ተረጋግቼ ነው የምኖረው፣ ሁሉ ነገር ለእኔ ሰላም ነው። ጠላትን ቢመጣ አያገኘኝም፣ እኔ በከፍታ ላይ አለት ላይ ነኝ ያለሁት ያለው ኤዶም፣ እግዚአብሔር ግን አንተ ከተመካህበት ከታመንክበት ከዛ ከፍታህ እኔ አወርድሃለሁ።